ውድ ቤተሰቦቻችን እለተ ስቅለትን ከኛ ጋር እያሳለፋችሁ እንደሆነ ተስፋችን ነው። እንግዲህ የቀኑ መርሃ ግብር በቀጥታ ወደ እናንተ ሲደርስ ውሏል። አሁን አመሻሽ ላይ ደግሞ ቤታችሁ ሆናችሁ በተለያየ ሁኔታ ውስጥ ሆናችሁ በቴሌቪዥናችሁ መስኮት የምትመለከቱን ሁሉ በድጋሚ እንኳን አደረሳችሁ ለማለት እንወዳለን። ዝግጅታችን እንደቀጠለ ነው። አሁን የምንገኘው በደብረ ምጥማቅ ሰአሊተ ምህረት ቅድስት ማርያም ወቅድስት ክርስቶስ ሰምራ ቤተ ክርስቲያን ነው። ምእመናን እንዴት እያሳለፉ ነው እለተ ስቅለትን አገልግሎት ውስጥ ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዝግጅታችን ይቀጥላል። ዛሬ ልዩ ነው። የሰገድን ነው እግዚአብሔር መስ ለዚህ ቀን ስላደረሰን እየጸለይን ነው እና እግዚአብሔር ደግሞ ቢረዳን ሀገራችን ሰላም አድርጎልን ለትንሳኤ ቢያበቃ ደስ ይለናል። እግዚአብሔር ፈቃዶ ነው። በጣም ቆንጆ ነበረ። ያሳለፍ ነው ሁላችንም በያለንበት እየሰገድን ጸሎት እያደረግን የጌታ ስቅለት ለእኛ ብሎ ስለሞተ እግዚአብሔር ይመስገን ነው የምንለው እኛ ይኸው አምረን ደግሞ ዛሬ ደግሞ የእሱን ቀን ደግሞ ለማክበር በቆንጆ ቦታ ላይ ሰአሊተ ምህረት እንገኛለን እና በጣም ደስ ይላል። የሕዝቡ መሰባሰብ ሁሉም ሰው ክርስትናውን በማቆሙ እግዚአብሔር ይመስገን። ስለሆነልን ነገር ሁሉ እናመሰግናለን። እኛንም እንግዲህ እንደዚህ ተሰብስበን የመጣነው እግዚአብሔርን ለማመስገን ነው። ቀናችንን ጾማችንን በሰላም ደሞ አስጀምሮ ዓለሙን በሞላ ጠብቆ አገራችንን ጠብቆ በሰላም እዚህ ቦታ ላይ ተቀምጠ ሁላችንም ጸሎታችንን እግዚአብሔር ሰምቶን ሁላችንም ደስ ብሎን የምናሳልፍበት ጊዜ ያድርግልን። የበለጠውን ደግሞ እሱ ይጨመርበት እና ደስ የሚል ጊዜ ነው። በጣም በጣም ደስ የሚል በጣም ክርስትነታችንን በጣም ያከበረ የተወደደ የተረጋጋ ጥሩ ጊዜ እግዚአብሔር ስለሰጠን እናመሰግናለን። ስግደት ጌታችን ኢየሱስ ክርስቶስ ለእኛ ብሎ መስቀል ላይ ያሳለፈበት ቀን ነው። የሀዘን ቀንም ቢሆን ግን ስግደት እያሳለፍ ነው ነው በጸሎት በስግደት እያሳለሁ ነው። ሰሞኑ ህማማት እንግዲህ ያው ሰራተኛ ስትሆን አስቸጋሪ ነው። ብዙ ጊዜ ከስራ ጋር እየመጣን ቤተክርስቲያን እየየርን እየሰገን ነው ያሳለፍ ነው። ለክርስትና እምነት ተከታዮች በሙሉ መልካም በዓል የስቅለት ባላለሁ። የተቸገረው ሁሉ እግዚአብሔር እሱ ይድረስልን ነው ምለው በዓሉን ደግሞ ለመላው የኢትዮጵያ እምነት ተከታዮች በሞላ እንኳን አደረሳችሁ። እንኳን ለዛሬ ቀን ሁላችንም አደረሰን። ለተቸገሩ የምንረዳ ሩህሩህ ደግ ሰዎች ያድርገን ልቦናችንን መድኃኔዓለም፣ ሁላችንንም አንድ አድርጎ አንድ መልሶ ሁላችን የምንስቅበት አገራችን እንድትስቅ ሁላችን እንድንደስ፣ አንዱ ተደስቶ አንዱ ሲርበው እኛም እንደ ተራብረ ነው የምንቆጥረው። ስለዚህ በጣም ቆንጆ ጊዜ ቆንጆ አመት በዓል ሁላችንም የተቸገረው ሁሉ በልቶ፣ የተቸገረው ሁሉ ጾ ፈቶ ደስ የሚል ጊዜ እንድናሳልፍ እግዚአብሔር ይርዳን።